ትሉላን የምትመራ የጦር ኃይል የሌላት ኤርፖርትና ባቡር ጣቢያ ብርቅ የሆነባት ከህዝቧ ይልቅ እንግዳዊ የሚበዛባት አውሮፓዊት አገር እንኳን ወደ አንዶራ ሃገረ መንግስት መንግሥት በሰላም መጣችሁ። እጅግ በጣም ትንሽ የቆዳ ስፋት በመያዝ መኖር ሳይኖሩባት አለዋለ የምትል የዓለም ካርታ ሳይቀር ሄጅ ወደዛ ብሎ የጣላት ድንቅ አውሮፓዊት አገር ምንድነው አካበድ አንዶራ ማነች ካላችሁ ይቹት በፈረንሳይና በስፔን መሃል እንደ ሳንዱች እንቁላል ተቀርቅራ ያለችው ሀገር አንዶራ ይለዋታል። 468 ስኩዌር ኪሎ ሜትር የመሬት ስፋት በመያዝ የዓለማችን 16ኛ ትንሽ ሀገር ስትሆን በህዝብ ብዛቷ ደግሞ 11ኛ ደረጃ ላይ ተቀምጣለች። የሀገሪቱ የቆዳ ስፋት ከኒውዮርክ ከተማ እንኳን ያነሰ ነው። ታዲያ ለምን አመጣህብን ካላችሁ ግን ይህች ሀገር ታሪኳ፣ ተፈጥሮዋና ኑሮዋ እንኳን በጆሮ ተሰምቶ በአይን ታይቶም አይጠገብምና እናካፍላችሁ ወደድን። የአንዶራ የአስተዳደር ሥርዓት ከሌላው ዓለም ለየት ይላል። ሀገሪቱ የምትተዳደረው በፓርላማ ወይም በንጉሥ አይደለም። አንዶራ የምትመራው በልዑል ነው፣ ሊያውም በሁለት ልዑሎች። ሁለት መሆናቸው ከገረማችሁ፣ ሁለቱም ልዑሎች ደግሞ አንዶራውያን አይደሉም። ብቻ አንዶራ በሁለት የውጭ ዜጎች ትመራለች። አንደኛው የፈረንሳይ ፕሬዚዳንት ሲሆን፣ ሁለተኛው ደግሞ የስፔን ካቶሊክ ሊቀ ጳጳስ ናቸው። ይህ በየሀገራቱ ያሉት ፕሬዝዳንትም ሆነ ጳጳሱ ሲቀየሩ ሕጉ አይቀየርም። በዚህ ሥርዓትም ከመካከለኛው ዘመን አንስቶ ቢያንስ ለ700 ዓመታት ሲያስተዳድሯት ቆይቷል። አሁን በዚህ ሰዓት አስተዳዳሪዎቿ የፈረንሳይ ፕሬዝዳንት ኢማኑኤል ማክሮንና የኦርጌል ግዛት ሊቀ ጳጳስ ጆሃን ሄንሪክ ቀዳማዊ ናቸው። በዚህ መንገድ 1278 በተደረሰው ስምምነት መሠረት ገዢዎቿ እየተቀያየሩ ዘልቃለች። ከራሳቸው ጋር የማይግባቡ ብዙ መሪዎች ባሏት ዓለም ላይ የተግባቡ የውጭ ዜጎች አንድን ሀገር ለሁለት ሲያስተዳድሩ ማየት በራሱ አስደናቂ ነው። አንዶራ ዓለም ሁሉ የረሳት ሀገር ብትሆንም እሷ ለራሱ ዓለምን ሁሉ ረስታ በራሱ ዓለም ያለች ድንቅ ሀገር ነች። በዚህ የመርሳትና የመረሳት ችግሯ እስከ 1958 ድረስ ከጀርመን ጋር ውጊያ ላይ ነበረች። የዚህ ምክንያት የነበረው የመጀመሪያው የዓለም ጦርነት ሲገባደድ እንደ ሌሎቹ የዓለም ሀገራት መፈረም የነበረባትን የሰላም ስምምነት ውል ረስታው ስለቀረች ነበር። አንድም ሰው ቢያንስ ለ43 ዓመት ያክል ሊያስታውሰው አለመቻሉ ብቻዋን ከጀርመን ጋር ሰጣ ገባ ውስጥ ቆይታለች። በእርግጥ ውጊያዊ አራዳዎች ስለነበር ጩኸት እንጂ ውድመት አልተመዘገበም። አንዶራ ጦርነት ካየች 700 ዓመታት ተቆጥረዋል። አሁን ላይ በሀገሪቱ የተከሰቱ እያንዳንዳቸው የወንጀል ድርጊት የሀገሪቱ መጽሔት ላይ ይለጠፋሉ። ይህ ግን በዓመት ቢበዛ አስር የወንጀል ድርጊት ቢፈጸም ነው። የወንጀል ድርጊቶችም ቢሆኑ ለክፉ የሚሰጡ አይደሉም። ምናልባት አውቶቡስ ገብታችሁ ብር አጠረኝ አልከፍልም ካላችሁ ወንጀል ሰሩ ተብለው መጽሔት ላይ ሊወጡ ግድ ይላል። ይህ የሚሆነው ግን ፖሊስ ወይም ተራ አስከባሪ ስላለ አይደለም። ሀገሪቱ ጥሎባት የታጠቀ ወታደርም ሆነ ፖሊስ የላትም። ድንገት የቀን ክፉ ብቅ ቢልባት ግን የፈረንሳይና የስፔን መንግሥት ጋሻዎቿ ናቸው። ብቻ ከአንዶራ ጋር ተጣሉ ማለት ጸቡ የሚሆነው ከፈረንሳይና ከስፔን ጋር መሆኑ ሊታወቅ ይገባል። አንዶራ ለመግባት ያለው ብቸኛ አማራጭ የመኪና ጉዞ ነው። ሀገሪቱ ጥሎባት የአውሮፕላን ማረፊያም ሆነ ባቡር ጣቢያ የላትም። በአውሮፕላን ተጉዞ ባርሴሎና ከገቡ ወደ አንዶራ የሦስት ሰዓት የመኪና መንገድ መጓዝ ግድ ይላል። ነገር ግን አስተማማኝ የመንገድና ደህንነት ሥራ ስላላት መንገድ ላይ ውሎ ቢያድሩ ቅር አያሰኝም። እንደውም የሀገሪቱን መልካም ምድርና ነፋሻማ አየር እየኮመከሙ አትራፊ ይሆናሉ። የአንዶራ ግዛት 90 ፐርሰንት የሚሆነው በተራራ በጫካ በወንዞችና ፓርኮች የተሸፈነ ነው። በዛ ላይ ለተፈጥሮ ሀብት ጥበቃ ሲባል ይህን መሬት መጠቀም አይቻልም። ለቱሪዝም ሥራ ከሆነ ግን መጠቀም ይቻላል። ብቻ አንዶራ ጎብኝ ጎብኚ ካገኘች ግጣት ጨርሶ። በዛች የእጅ መዳፍ በምታክለው ሀገር ውስጥ ሦስት ብሔራዊ ፓርኮች አሉ። ተራራዎቿም ቢሆኑ ለተራራ ተጓዦችና ለበረዶ ተንሸራታሾች ቀዳሚ ምርጫቸው ናቸው። ጥንታዊ የቤት አሰራ ዘዴያቸው ቤተክርስቲያንና ገዳሞቻቸው ያለ እንግዳ ውለው አያውቁም። ታሪክ መመራመርና በህንፃ መመሰጥ የሚወድ ሰው አንዶራ ከሄደ ቢያንስ አርባ ጥንታዊ አብያተ ክርስቲያናትና ከሀያ በላይ ብሔራዊ ቤተ መዘክር ማግኘት ይችላል። ይህን ሁሉ ለማየት ግን ጠዋት ተነስተው የከተማውን አውቶቡስ መያዝ ብቻ በቂ ነው። ከተማውን ሁሉ ስለሚያካልል ግማሹን መጎብኘት ይችላሉ። ጎብኚ በስስት የምታይ ከመሆኗ የተነሳ አንዶራ በሁሉም ስፍራ ላይ ነፃ ዋይፋይ ዘርግታለች። ይህም ጎብኚዎች ከሌላው ዓለም ጋር ያላቸው ግንኙነት ለአፍታ እንኳን እንዲቋረጥ አይፈቅድም። በዚህም ምክንያት ጎብኚዎች ሳይረበሹ በሀገሪቱ ውስጥ ብዙ ጊዜ እንዲያሳልፉና ብዙ መዋዕለ ንዋይ እንዲያፈሱ ያስገድዳቸዋል። ይህም ኢኮኖሚዋ በውጭ ምንዛሬ ጥረት እንዳይዋዥቅ አግዟታል። የአንዶራ ዋና ከተማ አንዶራ ላቬላ ትባላለች በእርግጥ ወጉ ይድረሰኝ ነው እንጂ ከእሷ ውጭ ያለው ገጠር ነው። ብቻ በእኛ ሀገር ሰፈርና ከተማ ማለት ናቸው። የአንዶራ ሕዝብ ቁጥር በዓለም ባንክ ሰነድ መሠረት 80000 ይደርሳል። ትክክለኛ የሀገሪቱ ተወላጅ ዜጎች ግን 30800 ናቸው። የጠቅላላው ሕዝብ 35 ፐርሰንት መሆኑ ነው። ሌላው በተለያየ ምክንያት ዜግነት አግኝተው የሚኖር የሌላ ሀገር ተወላጅ ነው። ይህ ማለት ግን አንዶራ ገብተው ዜግነት ማግኘት ቀላል ነው ማለት አይደለም። እዚህች የሀገር ዜጋ ለመሆን ቢያንስ ከ20 ዓመት በላይ መንግሥትና ህዝብን ማገልገል፣ ከዚያም የመጡበትን ሀገር ዜግነት መካድ ግድ ይላል። እንደምንም ብለው ዜግነት ካገኙ ግን የግብሩ ዝቅተኛ መሆንና የነፃ አገልግሎት መብዛታቸው ኑሮን ያቀሉታል። ጭራሽ ተማሪ ከሆኑ ከእርስዎ የሚጠበቀው ጠንክሮ መማር ብቻ ነው። ሌላው የመንግሥት ጭንቅ ይሆናል። ቋንቋም ቢሆን የሀገሪቱ የትምህርት ሥርዓት በአራት ቋንቋዎች የተዘጋጀ ስለሆነ በመረጡት ቋንቋ መማር ይችላሉ። አንዶራን የመረጡት ለኑሮ ከሆነ ግን በፍጹም እንግዳ መሆን አይቻልም፣ ቢፈልጉ እንኳ። አንዶራ በአመት ከስምንት ሚሊዮን በላይ ጎብኚዎች ታስተናግዳለች። ይህም የጠቅላላ ሕዝቧ አንድ መቶ እጥፍ ነው። ጎብኚውንና አገሬውን መለየት አይቻልም። ከተማ ወርደው አንድ ካፌ ውስጥ ቁጭ ካሉ በትንሹ አራት ቋንቋዎች ያደምጣሉ። የተለያየ ቋንቋ እንደ ጉድ ይወራል። ብቻ አንዶራ ውስጥ ሁሉም እንግዳ ስለሆነ አዲስ እንግዳ መሆን አይቻልም። የአንዶራ ወራ ህዝቦች ረዥም ዕድሜን በመኖሩም ይታወቃሉ። አማካይ በሕይወት የሚቆዩት ለ83 ዓመት ነው። በንጹሕ አየር ተከባ ጠንካራ አስተዳደር ገንብታ የጦርነት ሥጋት ሳይኖርባት ያልተበከለ አየር ተሸክማ ሕዝቦቿ 83 አይደለም ዕድሜ ልክ ቢኖሩ የሚገርም አይደለም። ይህን ያህል ዕድሜ የሚኖሩት ምን ቢበሉኖ ካላችሁ ግን እርጎና ቅቤ ከማዕዳቸው አይጠፉም። በብዙዎች የሚወደደው ምግባቸው ግን ትሪንዛት ይሉታል ከድንች ጥቅል ጎመንና ስጋ ቢጤ የሚሰራ ባህላዊ ምግባቸው ነው። ኢትዮጵያውያን ዶሮ ወጥ ስንል አንዶራውያን ትሬንዛት ይላሉ። እስኩዴላ የሚባለው ምግባቸውም ገና ስሙን ሲሰሙት ምራቅ ያስወጣል። የሾርባ መልክ ያለው አቀራረቡን ሲያዩ ደግሞ ስሜቱ ሌላ ነው። ምናልባት ባህልና እምነት ካልያዛችሁ ከባህር ቀንድ አውጣዎች የሚዘጋጀው ካርጎልስ የተባለው ምግብ ግሩም ጣዕም እንዳለው የቀመሱት ይናገራሉ። አንዶራ ብሔራዊ ባንክ የላትም። የራሴ የምትለው መገባበያ ገንዘብም የላትም። አውሮፓ ውስጥ ያለች ብትሆንም የአውሮፓ ሕብረት አባል አይደለችም። ዜጎቿ ግን ዩሮን ለገበያ ይጠቀሙበታል። አንዶራ ቀረጣ አልባ ገበያን ስለምትጠቀም ከጎብኚዎች መዳረሻዎቿ አንዱ የገበያ ማዕከሎቿ ናቸው። ብዙ አውሮፓዊ ለአስቤዛ ዚች ሀገር ጎራ ማለቱ አይቀርም። ፈረንሳውያንና የስፔን ዜጎች ደግሞ በብዛት ይወርዳሉ። ገበያ ውለው አረፍ ማለት ሲፈልጉ ደግሞ አንዶራ ጎብኚን አትፋታምና የስፓ አገልግሎት እንደ ሱቅ በየመንገዱ ያገኛሉ። ብቻ አንዶራ ሄደው እስፋ አልገባሁም ካሉ መሳቂያ ይሆናሉ። ታዋቂ ከሆኑት እስፋ ቤቶቹ አንዱ ይህ በመስታወትና በመብራት ያንቆጠቆጠው ህንፃ አንዱ ነው። ካልዲያ አንዶራ ይሉታል። ይህ ቤት በአንድ ጊዜ 2646 ሰዎችን ማስተናገድ ይችላል። ይህ አይነት ቤት በአውሮፓ ተፈልጎ አይገኝም። በዚህ ቤት ማንም ዕድሜው ከአምስት ዓመት በላይ የሆነ ሰው መገልገል ይችላል። 115 ዶላር ከያዙ የፕሪሚየም አክሰስ ያገኛሉ። በአቅሜ ካሉ ደግሞ 50 ዶላር የሚፈጭ ቀለል ያለ አገልግሎት አለው። ካሊ አንዶራ ለብቻው በቀን ቢያንስ ለአንድ ሺ ሰው አገልግሎት ቢሰጥ 115000 ዶላር በቀን ገቢ ያስገባል። ይህን የመሰሉ ቤቶችም በብዛት አሉ። አስር እንኳን ቢኖር የቀን ገቢያቸውን ማስላት ቀላል ነው። በተለያየ ምክንያት ወደዚህ ሀገር ሊያቀኑ ስለሚችሉ ማድረግ ያለቦትና የለቦትን እንከራችሁ። የመጀመሪያ የመጀመሪያው ጉዳይ የሚሆነው ከቻሉ የአውሮፕላን ቲኬት ወደ ባርሴሎና ቢቆርጡ ይመከራል። ከዚያም ሶስት ሰዓት ያህል በመኪና መጓዝ። ነገር ግን የራስ መኪና ካልሆነ አውቶቡስ ከህዝቡ ብዛት አንጻር ተመራጭ አይደለም። የተለመደ የጉዞ ሰነድ መያዝ እንዳይረሳ፣ በየመንገዱ ኬላዎች አሉ። ከ10 ሰከንድ በላይ ባይፈትሹም መያዙ አይከፋም። እንደ ደረሱ ግን ምንም ዕቃ ቢገዙ ቀረጥ ስለሌለው የርካሽ ነገር ነውና የቻሉትን ያህል ይሸምቱ። ሲጨርሱ ግን እስፓና ምግቦቻቸውን ሳይሞክሩ አይመለሱ። ዋናውና የተረሳው ደግሞ አንዶራ ነበርኩ ብሎ መቀደዱ የተለመደ ነውና በከተማ መሃል ላይ ያለውን የተጨፈለቀ ሰዓት የሚመስል ሐውልት አጠገብ ፎቶ መነሳት ግዴታ ነው። ይህ የሕይወት ፍሬና የጊዜ መንገድን ያንጸባርቃል ተብሎ የተሠራ ሐውልት አንዶራ ነበርኩ ለሚሉ ሰዎች ሁሉ ሕያው ምስክር ነው። የተረፈውን ለእናንተ በመተው አሁን ደግሞ ማድረግ የሌለባችሁ ነገሮች እናስታውሳችሁ። የመጀመሪያው ዘፈን ከመጠን በላይ በርግዶ ማዘፈንና መዝፈን በጥብቅ የተከለከለ ነው። ሁለተኛው በምንም ተአምር መንገድ ላይ እንዳይተኙ። ሌላው ደግሞ ጎረቤት ሆነ አጠገበህ ያለ ሰውን ማስቸገር ችግር ያመጣል። የጎረቤት ጉዳይ አማካሪዎች እንደ ኮሚኒቲ ፖሊስ በየመታጠፊያ ቢሮ ከፍተው ይሰራሉ። እንግዲህ መጽሔት ላይ ተለጥፈው በመጥፎ ድርጊት ታዋቂ መሆን ካልፈለጉ እነዚህ ነገሮች አይከውኑ። በትላልቅ ሕንጻዎችና ጫጫታ ለተሸፈነችው ዓለምና ሕዝቦቿ አንዶራ ትንሽም ጉልበተኛ መሆን እንደሚቻል ድንቅ ማሳያነች ካላት የዲፕሎማሲ ክህሎት፣ የአየር ጸባይ፣ ጤናማ አስተዳደርና ኢኮኖሚ አንጻር የአንዶራ ቡጢ ከስፋታ ይልቅ ከባድ ቢሆን የሚገርም አይደለም። ውድ ቤተሰቦች በይዘቱ ደስተኛ እንደሆናችሁ ተስፋ እናደርጋለን። ቬልግሎብን ሰብስክራይብ በማድረግ እንድትቀላቀሉን እየጠየቅን በዚሁ ተሰናበትን። ሰላሙን ያብዛላችሁ፣ ቸር ያቆየን።